የ2017 በጀት ዓመት ለኢትዮጵያ በርካታ ኢኮኖሚያዊ ስኬቶች የተመዘገቡበት ዓመት ሆኖ ተጠናቋል። በህዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ የስራ ዘመን መክፈቻ ላይ ፕሬዚዳንት ታዬ አጽቀ ሥላሴ እንዳሉትም ተግባራዊ በተደረገው የማክሮ ኢኮኖሚ ማሻሻያ የኢትዮጵያ ኢኮኖሚ በማንሰራራት ላይ ይገኛል። ኢትዮጵያ በ2017 ምን አቅዳ ምን አሳካች? የሚለውን ደግሞ ባልደረባችን አለምሰገድ አሳየ ሊነግረን በቀጥታ እዚሁ ስቱዲዮ ቢ ከኛ ጋር ቆይታ ያደርጋል። አለምሰገድ ከመረጃዎች ጋር ከተመልካቾች ጋር ቆይታ ማድረግ እንችላለን። አመሰግናለሁ ቀደም ብላችሁ እንዳነሳችሁት ኢትዮጵያ እንግዲህ በ2017 የኢኮኖሚ ስኬቶቿ ከወትሮ ለየት ባለ መልኩ አሁን ላይ እንግዲህ አመርቂ በሚባል ደረጃ ተመዝግቧል ማለት ነው። ዛሬም በህዝብ ተወካዮች ምክር ቤትና በፌዴሬሽን የምክር ቤቶች የመክፈቻ ስነስርዓት ላይ ፕሬዚዳንት አፅቀሥላሴ እንዳነሱት የኢትዮጵያ ስኬቶች እንግዲህ ከወትሮ ለየት ያሉ ስለመሆናቸው እንግዲህ እናነሳለን ማለት ነው። በዋናነት የዚህ ስኬት ዋና ሚስጥሩ ደግሞ ምንድን ነው ካለን በተለይ መንግስት የወሰደው የማክሮ ኢኮኖሚ ማሻሻያ ጉልህ ሚና ይጫወታል ማለት ነው። ይሄ እንደምናስታውሰው በተለይ በ2016 ሐምሌ ሁለት የተወሰደው የተሟላ የማክሮ ኢኮኖሚ ማሻሻያ በተለይ የኢትዮጵያን ኢኮኖሚ ከነበረበት የስብራት አካሄድ እምር ብሎ ተነስቶ ወደ ተሻለ መንገድ እንዲገባ የሚያስችለውን አውድ ተላብሷል ማለት ነው። በዚህም በርከት ያሉ በተለይ የውጭ ምንዛሬ አስተዳደርን በማሻሻልና ኢትዮጵያ ማግኘት የሚገባትን ገቢ ጭምር በትክክለኛው መንገድ እንድታስመዘግብ አድርጓታል ማለት ነው። ስለዚህ እነኚህ ቁጥሮች በምን አይነት መንኩ የኢትዮጵያን ስኬቶች ያሳየናል የሚለውን እንግዲህ ባለፈው አመት በተለይ 2017 የበጀት አመት ሲጀምር ደግሞ በተለይ ፕሬዚዳንት አፅቀሥላሴ እንደምናስታውሰው 2017 ኢትዮጵያ ታሳካለች ብለው እንግዲህ በመክፈቻ ንግግራቸው ትልምን ጭምር አስቀምጠው ነበር። ያም በተለይ ኢትዮጵያ የ8.4 በመቶ ኢኮኖሚያዊ እድገት በ2017 እንደምታስቀምጥ እንግዲህ ተንብዮ ወይም ደግሞ አስቀምጠው ነበረ። ያ ስኬት ዘንድሮ ላይ የተደረሰ ብለን ስንመለከት ደግሞ ወይም ደግሞ ዛሬ የተሰማውን መረጃ ስንመለከት ወደ 9.2 በመቶ ከፍ ማለቱ፣ እንዲሁም የ8 የ0.8 በመቶ እድገት ማስመዘገቡን እንመለከታለን ማለት ነው። ከዚህ ውስጥ ደግሞ ግብርናው ክፍለ ኢኮኖሚ ኢኮኖሚ የራሱን አዎንታዊ አበርክቶ አሳድሯል። በተለይ ለኢኮኖሚ ወደ 6.1 በመቶ እድገት እንዲመዘገብበት ማሳደግ ችሏል ማለት ነው። ይሄ ደግሞ በምርት ወይም ደግሞ በኩንታል ደረጃ ስንመለከተው ወደ 1.57 ቢሊዮን ኩንታል በ2017 በማሳደግ እንግዲህ የኢትዮጵያን ክፍለ ኢኮኖሚ ወደ ላቀ ደረጃ ማሳደግ ከቻሉ ጉዳዮች መካከል ይገለጻል ማለት ነው። ከዛ ባሻገር ደግሞ እንግዲህ የኢንዱስትሪው ዘርፍም ቢሆን በተለይ በዚህ በ92 በተመዘገበ ውስጥ የራሱን የ13 በመቶ ድርሻ ማሳደር ችሏል ማለት ነው። ይሄ እንግዲህ ከተወሰደው የማክሮ ኢኮኖሚ ማሻሻያ ጋር በቀጥታ ግንኙነት አለው ማለት ነው። ሌሎች በርከት ያሉ ጉዳዮችም ይገኛሉ። በተለይ ደግሞ የዲጂታል ዘርፉ በተለይ የተከናወነውን የትራንዛክሽን እንቅስቃሴ እንኳ ብንመለከት ወደ 12 ትሪሊዮን ብር በዚህ በዲጂታል ዘርፉ እንኳ በ2017 መንቀሳቀሱን የሚያመላክቱ መረጃዎችን መመልከት እንችላለን። መንግስት ከወሰዳቸው የማክሮ ኢኮኖሚ ማሻሻያዎች ጋር በተገናኘ የዋጋ ንረት ወይም ደግሞ ኢንፍሌሽንን ስንመለከት ደግሞ እንግዲህ እንደምናስታውሰው በ2016 የሰኔ ወር ላይ የተመዘገበው የዋጋ ንረት እንግዲህ ወደ 19.9 በመቶ እንደነበረ እናስታውሳለን። መንግስት በወሰዳቸው የፊስካል እና የመንግስት የገንዘብ ጠንካራ ፖሊሲ አማካኝነት ባለፈው 2017 ሰኔ ወር ላይ ብቻ ወደ 13.9 በመቶ ዝቅ እንዲል ተደርጓል ማለት ነው። መንግስት በዘንድሮ ዓመት ደግሞ ይህንን የሁለት ዲጂት ወይም ደግሞ የሁለት አሀዝ ቁጥር ወደ ነጠላ አሀዝ ወይም ደግሞ ከ10 በታች ለማውረድ እንግዲህ በከፍተኛ ቁርጠኝነት የማክሮ ኢኮኖሚ ማሻሻያውን ተግባራዊ በማድረግ እየሰራበት ይገኛል ማለት ነው። ሌሎች ኢትዮጵያ ይቅድ አድርጋ ይዛቸው ከነበሩት ጉዳዮች መካከል በተለይ ደግሞ የኤክስፖርት ገቢዋን በማሳደግ ደረጃ ከፍተኛ ውጤት አገኝበታለሁ ብላ በ2017 ዓ.ም እንግዲህ ውጥን ይዛ እንደነበር ይታወቃል ማለት ነው። ከዚህ ውስጥ መካከል በተለይ አሳካለሁ ያለችው የ5.1 ቢሊዮን ዶላር ገቢ እንደነበረ በ2017 የመጀመሪያው የመስከረም ወር ላይ እቅድ ተደርጎ እናስታውሳለን። ነገር ግን ይሄ ስኬት ዛሬ እንደሰማነው 8.3 ቢሊዮን ዶላር ማሳካት ችሏል። ይሄ የ8.3 ቢሊዮን ዶላር እንግዲህ ወደ 4.5 ቢሊዮን እድገት የተመዘገበበት ስኬት ሆኖ አልፏል ማለት ነው። እነኚህ በተለይ ከ2016 ከተገኘው የ3.8 ቢሊዮን ዶላር ጋር ስናነጻጽረው እንግዲህ ቀደም ብዬ እንዳነሳሁት የ4.5 ቢሊዮን ዶላር ልዩነት እንዳለው መመልከት እንችላለን ማለት ነው። ይሄ በዋናነት የማክሮ ኢኮኖሚው ማሻሻያ ያመጣቸው አመርቂ ውጤቶች መሆናቸውን እንመለከታለን። አጠቃላይ ኢትዮጵያ ከውጭ ምንዛሬ ግኝትን ለማግኘት ምን አይነት ውጤቶችን አሳካች የሚለውን ስንመለከት ደግሞ እንግዲህ ከሬሚታንስ ወደ 7 ቢሊዮን ብር ኢትዮጵያ ማስገባት ትችላለች። በ2017 በጀት ዓመት ከውጭ ቀጥተኛ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት ከምንለው ደግሞ አራት ቢሊዮን ዶላርን ማግኘት ችላለች። ከአገልግሎት ሰርፍ ወይም ደግሞ ከሰርቪስ ሴክተር ከምንለው የውጭ ምንዛሬ ወይም ደግሞ ኤክስፖርት አድርጋ ይሄንንም ዘርፍ ማለት ነው ካገኘችው ገቢ መካከል ወደ 8.3 ቢሊዮን ዶላር እንዳገኘች እንመለከታለን። አጠቃላይ በ2017 32 ቢሊዮን ዶላር ምንዛሬ ግኝት አግኝታለች። የ2016ን ስንመለከተው አጠቃላይ በ2016 የተገኘው የነበረው 24 ቢሊዮን ዶላር ነበር። እነኚህ በነገራችን ላይ ከውጭ ምንዛሬ፣ ከብድር እንዲሁም አጠቃላይ ኢትዮጵያ ወደ ሀገር ውስጥ ያስገባችውን ገቢ ምክንያት አድርጎ ነው። ነገር ግን በዘንድሮ በ2017 በተሳካው በጀት አመት ማለት ነው 32 ቢሊዮን ዶላር ደርሷል። በዚህ በ2016 እና በ2017 የ8 ቢሊዮን ዶላር ልዩነት መኖሩ ከፍተኛ ስኬት ሆኖ ልንመለከተው እንችላለን። ሌላኛው ልናነሰው የምንችለው እንግዲህ ኢትዮጵያ ወደ ሀገሯ ምን አስገባች፣ ኢምፖርት ያደረጋቻቸው እንቅስቃሴዎቿ የገቢ እንቅስቃሴዋ ምን ይመስላል የሚለውን ስንመለከት እንግዲህ በ2017 ኢትዮጵያ አጠቃላይ ለኢምፖርት ዘርፉ 19 ቢሊዮን ዶላሮችን አውጥታለች ማለት ነው። ከዚህ ውስጥ ካፒታል ሸቀጦች ወይም ካፒታል ጉድስ የምንላቸው የ19 ቢሊዮኑን 36% ይይዛሉ። የፍጆታ እቃዎች አጠቃላይ ወደ 26% ነዳጅ እንግዲህ 18 በመቶ አካባቢ ሌሎች ጥሬ ዕቃዎችና የተሰናዱ እቃዎችን በድምሩ ወደ 20 በመቶ አጠቃላይ ይሄንን ወደ 19 ቢሊዮን ዶላር ወጭ አድርጋለች ማለት ነው። እነኚህ ተደምረው ቀደም ብዬ የኤክስፖርትን ጉዳይ አንስቻለው፣ የንግድ ሚዛኗ ምን ይመስላል የሚለውን ስንመለከት እንግዲህ የኢትዮጵያ የንግድ ሚዛን ካለፉት ዓመታት በከፍተኛ ሁኔታ ጉድለት የነበረበት ወይም ደግሞ ደፍሲት ትሬድ ደፍሲት የነበረበት እንደሆነ ይታወቃል ማለት ነው። እንግዲህ በንግድ ጉድለት ውስጥ በከፍተኛ ሁኔታ ወደ ውጭ የሚላከው ኤክስፖርትና ወደ ሀገር ውስጥ የሚገባው ኢምፖርት ሳይመጣጠን ሲቀር ከፍተኛ ጉድለት ወይም ትሬድ ደፍሲት ያጋጥማል። ይህንን ግን ኢትዮጵያ በማክሮ ኢኮኖሚ ማሻሻዋ አሁን ላይ በከፍተኛ ሁኔታ አሻሽላው አሁን ላይ በዚህ በትሬድ ደፊሲት በሚባለው እንግዲህ በአራት ቢሊዮን ዶላር ማሻሻያ አድርጋ አሁን ላይ የተሻለ ጤናማ የሚባል የንግድ ሚዛን ላይ ትገኛለች። የክፍያ ሚዛኗም ወይም ባላንስ ኦፍ ፔመንቷ የሚባለው እንግዲህ አሁን ከዚህ ቀደም ከነበረበት የኔጌቲቭ ባላንስ ኦፍ ፔይመንት አሁን ላይ በ2.6 ቢሊዮን ዶላር የፖዚቲቭ ደረጃ ላይ መመዝገቡ እንመለከታለን ማለት ነው እነኚህ በአጠቃላይ ቀደም ብያነሷቸው ውጤቶች የኢትዮጵያ የወሰደችው የተሟላ የማክሮ ኢኮኖሚ ውጤቶችና መንግስት ለዘርፎ የሰጠው ጠንካራ የገንዘብ ፖሊሲ እንዲሁም የፊስካል ፖሊሲ ተግባራዎች መሆናቸውን እንመለከታለን ሰወዶና የሸዋ መልካም አለምሰገድ እናመሰግናል ለመረጃዎቹ